ልክ ስላልሆነ የሚባል ነገር የለም። በቃ እኛ በናፍቆ ስንጠብቅ፣ በጣም ናፍቃችላል ብለን ስንጠብቅ በጭቅጭቅ በጥቡጥቡት ትመጣላችሁ። ሀይሚና ብሩክ ሰላም ሰላም። ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ላ እንደና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን። የምወዳችሁ የማከብራችሁ ሁላችሁም ሰላም ናችሁ ወይ? ባያላችሁበት ሰላማችሁ ትርፊ ማለት ነውና በመጀመሪያ ሀይሚና ብሩክ ስላየናችሁ በጣም ደስ ብሎናል። ስለመጣችሁ ለን በጣም ደስ ብሎናል። ግን እኛ እየጠበቅ ነው ከሶስት ቀን በኋላ በእንደዚህ አይነት ቪዲዮ ስለመጣችሁ በጣም ደብሮናል ማለት ነው እና ያ ነገር ትንሽ አስቆጥቶናል ማለት በጣም ነበር። የእውነት ለመናገር በጣም ነበር የናፈቃችሁን። እኔ አብሶ የሌላውን ምን አላያቅም ግን የኔ ባልፈለግኳችሁ ቦታ ነገር የለም ሀይሚ ለዛውም ያስቀመጠችው ጥቅስ ምናምን ቴኒ ውስጤን ረብሾ የነበረና እንደዛም ብዬ ዩቲብ ላይ ለጥፍ የነበረእና ያው እኔ ግምቴ እውነት ነው ለምን ያየሁትን ነገር ነው ሰው ያለ ምክንያት አንድ ነገር ላይ እንደዛ ብሎ አይለጥፍም ማለት ነው ሲቀጥል ሀይሚ ተረጋጊ ብዙ ጊዜ ሀይሚ ላይ ምን አይነት ስህተት አይባታለው ያ ሀይሚ ከፍቅሯ ከመውደዷ የተነሳ ነው። ያን ሰው ሁል ጊዜ ከማግኘት ሁልጊዜ ጊዜ እንዳያወራት ከመፈለግ ነው። ለምን ከመውደድ ነው፣ በክፋት አይደለም። ግን ብዙ ጊዜ ካያችሁ ሀይሚ ምን ታደርጋለች? ብዙ ጊዜ መሸሽን ትመርጣለች። የሆነ ነገሮች አፕል ሲያደርጉ፣ አብሶ ከብሩክ ጋር ስትጣላ፣ ምንም ነገር ሲሆን እንደ መፍትሄ የምታደርገው በቃ መሸሽን ነው። በጣም ብዙ ጊዜ አይቻታሉ። ብዙ ጊዜ ሲጫወቱ ቅጥ ሁል ጊዜ ሻንጧን አዘጋጅታ ቡታጅራ ሄዳለሁ ነው ምትል ነው። ስቲል ወደ ሶስት ቪዲዮ ሰር አይቻሉ። ምንም ስታደር ቡታጅራ ይሄዳሉ። በቃ ትልቁ ደካማ ጎን በጣም ምንትን የምትል ያ ነገር ለኔ ራሱ ይደበረኛል ማለት ነው። ሲቀጥል ባልና ሚስት እናንተ ባልና ሚስቶች ያረች ወደፊት እግዚአብሔር ፈቅዶ የአራት ልጆች የአራት ልጆች እናትን አባት የምትሆኑ ሰዎች ናችሁ። ከዚሁ ካአሁኑ የተመደበላችሁ ማለት ነው። እና ሴት ልጅ ብልህ ናት ሀይሚ ምንድነው ማድረግ ያለብሽ? ሴት ልጅ ብልህ ናት ማለት ነው። እሱም አሁን ብሩክ እራሱ የተናገረው ምንድን ነው፣ አንቺም እሳት ሆነሽ እኔም እሳት ሆንን፣ እንዴት ነው የምንግባባው? እንዴት ነው ነገሮችን ወደፊት የምናስገደው? ገባሽ አይደለ? አንቺም እለህኛ ነሽ፣ እሱም እለህኛ ነው። እንደዚያ ከሆነማ ፍቅራችሁ እኮ ነገር ረጅም ጊዜ ለመጓዝ ኖ ጊዜ አይኖረውም ማለት እንትን አይኖረውም፣ ብዙ አመት አይቆይም። ለምን እሱም ተይ የሚልሽን ነገር የማትሰሚ ከሆነ የማትረጁ ከሆነ አንቺም እሱ አታድርግ የሚል ከሆነ የማይሰማ ከሆነ እኔ ትክክል ብላችሁ የምትጓዙ ከሆነ ያ ነገር በጭራሽ አንድ ላይ አያስኬድም ማለት ነው። ለምን መሰለሽ፣ በእርግጥ በምን ምክንያት እንደተናደደ ምናምን አላቅም። ለምን እየተናገርሽ፣ ምንድን ነው እኔ በቃ ሁልጊዜ መጣላት ሰልችቶኛል እና ከካሜራ ጀርባ ላይ ብዙ ነገሮች የማያግባቡን ነገሮች አሉ እና በጣም ደክሞኛል። በቃ ከሰው ጋር ሁል ጊዜ መጠበት ደክሞኛል። ያው ትናንት ብቻ ነው ቀን ሙሉ ስልክ ሳያወሩ ኢቭን ቴክስትም ሳረግለት አይመልስም፣ ስልክም ስደውለት አያነሳለኝም። ጸጥ ብዬ ነው ቴክስት ፈልጋለሁ ብዬ ጻፍኩለት ብላ መቶ ብሩክ አናግሯታል እና እንዳየ ሻንጣውን ይዛን ያያት ማለት ነው። በጣም የደነገጠው ብሩክ ማለት ለምን ጀስት ኖርማል ተይ የመሰለኝ ተይ ነው የሆነ ነገር አታድርጊ ይመሰለኝ። እሱ ለራሱ አስበው ይሁን ምን ይሁን አላቅም። በግልጽ ግን አልተናገሩም። እንደዚህ ነው ይሄ ተይ ያላትን ነገር በምክንያት እንዳላስገባባቸው እና ያን ነገር ሲቆጣ እሷ ቴክስት ያደረገችለት ያሉን ምልክት ያሉን ነገር መሰለኝ የጻፈችለት ማለት ነው። ቡቡዬ ያ ነገር ያናደዋል ገባቸው አለ ሲያናድደው። ሀሚም ደግሞ ባይዘ በባህሪዋ በጣም መሸነፍ አትወድም። ከእኔ መከታተል ከጀመርኳቸው ነገሮች ሀሚ መሸነፍ የማትወድ ልጅ ናት እና እኔ ትክክል ነኝ የምትል ሰው ናት ማለት ነው። እና ያ ደግሞ አይሆን እኛ ሴቶች ብልህ ነን ብልጥ ነን፣ ለምንድነው ሴቶች ጠቢቦች ነን። አሁን አንቺ ነግበን አሁን በክብሪት በእሳት ላይ እሳት እየጫርሽ ነው አሁን ሻንጣሽን አዘጋጅተሽ ቡታ ጅራ ልሄድ ማለት በጣም ይሄ ፌር አይደለም ተገቢም አይደለም። እስቲ አሁኑ እንኳን ተሸነፊ አለሽ። እስቲ አሁኑ እንኳን ተዩ እኔ ምን ለህኛ ነኝ ሲልሽ እኔም ምን ለህኛ ነኝ እኔም ነገሮችን መተው አልችልም አለሽ። እንደዛም አይሆንም። ለምን ሁለት ለኛ ሞች ኪዳችሁ ትገዳደላላችሁ ከባችሁ አይደለ። ነገሮችን በትዕግስትና በመነጋገር ነው ማስረዳት ያለብሽ ማለት ነው። ቢያንስ እሱ ነገሮችን እስከሚረሳ፣ በቃ አንተ እሱ ትክክል ነው ብለሽ ያን ነገር መስማት አለብሽ። ከዛ በኋላ ያን ነገር ከረሳ በኋላ ነገሮች ከበረደ በኋላ ቡቡዬ እኮ ይሄ ነገር እኮ ያልከው ትክክል አይደለም፣ ትናንት እኮ እንደዚህ ብለኸኝ ነበረ እኮ እንደዚህ በእንደዚህ መንገድ እኮ ብለኸኝ ነበረ ምናምን ብትል፣ ዛት ሴት ብሩኬ በጣም የሚረዳ ሰው ነው። በዛ ላይ በጣም የሚወድሽን የሚያከብርሽ ሰው ነው። ለአንቺ ያለው ቦታ በጣም ጥልቅ ነው። ታውቂያለሽ፣ አይተናልም እኛ መስክረናልም ማለት ነውና ደግሞ ለምን ለምን ከለከልከኝ ብለሽ ለምጠይቁ መልስ ደግሞ ስለሚወድሽና ስለሚያፈቅርሽ ነው። ተጋጫችሁ ማለት እኮ ተለያያችሁ ማለት አይደለም። የሰው ልጅ ማንኛውም ሰው በሕይወት እስካለ ድረስ ግድ ነው፣ ጥል ይጣላል። ጥል ስትጣሉ ለዛም ስህተታችሁንና የምታውቁበት ነው። ለነገ ህይወታችሁ በጣም አሪፍ ነው። እና ያ ነገር ተገሚ ነው፣ መጣላታችሁ እንትን ማለታችሁ። ነገር ግን ብዙ ጊዜ ከሀይሚሻየት በቃ የሆነ ነገር ላይ እስከ መጨረሻው ለመወሰን ስህተት ለማድረግ ስህተትን በስህተት አትገሚ። አሁን ለምሳሌ መጣሽ እንትን ለምን እሱ የጥፋተኝነት ስሜት እንዲሰማው፣ ለምን እንደዚህ ባልተናገርኳት ኖሮ፣ ለምን ባልተቆጣኋት ኖሮ፣ ለምን ስለሚወደሽም ነው የተናገረሽም፣ ስለሚያፈቅርሽም ነው የተናገረሽ፣ የራስሽ ሰው ስለሆነ ነው ብሩክ የተናገረሽ ማለት ነው። እና አንዳንድ ጊዜ ቶሎ ብለሽ አትወስኝ። አሁን እናንተ እኮ አንድ ቀን ያላወራችሁት አይደለም አንድ ቀን ነው። ትናንት ከትናንት ወዲያ ሶስተኛ ቀናችሁ ቪዲዮ ከለቀቃችሁ ማለት ነው። እና አንድ ቀን ማይቢ አንድ ቀን ቀኑን ሙሉ ከአንተ ጋር ሳላወራ መዋል አልችልም፣ ተኮራርፈን መዋል አልችልም። ያ እያኮረፍከኝ ያን ነገር ከማ ቀጥታ ወደ ቡታ ጅራ መሄድ አለብኝ። እንዲህ ሃይሚ ሰው ብዙ ጊዜ ሰው ሁለት ወር ሶስት ወር ተጣልቶ ይታረቃል። አንቺ ያ የምታደርገው ከፍቅርሽ ነው፣ ያ ፍቅር ነው ቡቡን ከመውደድሽ ያለሽ አመለካከት እሱን ከመውደድ እሱን ከማክበር ከሱ ጋር ስታወሪ ደስ ስለሚልሽ ከሱ ውጭ ማንንም ሰው ስለማታቂ ነው። ግን ያ አይደለም። ምን እንደሆነ ታቂያለሽ? መረዳት የሚባል ነገር አለ ማለት ነው። ቢያንስ አንዱም ሰው ማረጋጋት አለብሽ ማለት ነው። ታይ የሚልሽን ነገር ደግሞ መስማት አለብሽ ፍቅረኛሽ እስከሆነ ድረስ። አዎ ግድ ነው፣ ይመለከቷል ስለሚመለከተውም ነው እንጂ እኮ የማይመለከተው ሰው እንደሌላ ሰው ተራ ምናምን ሰው ቢሆን ምን አገባኝ ብሎ አልፎ ሊተው ይችላል። ነገር ደግሞ እሱ በዚህን ያህል ልክ ዋጋ የሚሰጥሽን ሰው አንቺ ደግሞ ዋጋውን ማሳነስ የለብሽም። ገባሽ አደለ? ቶሎ ብለሽ ደግሞ በተጣላችሁ ቁጥር ለውሳኔ መቸኮል ይሁን ሳለ አሁን ለምሳሌ አሁን እንደ ሻንጣሽን ብሎ ያልሆነ ቃል ቢናገር ሂጂ ምናምን ቢልሽ፣ አንቺ ይሰማሻል አይወደኝም ማለት ነው ወይ ከውስጡ አውጥቶኛል ወይ ማለት ነው ወይ፣ ብለሽ ታስብ ያለሽ ማለት ነው። ሰው ስንጣላ መቼስ ሁላችንም እንንዳድዳለን የምንናገራቸው ቃላቶች አለው አንቺም፣ እሱም፣ እኔም ሁላችንም ስንጣላ በ በንዴት አናቆም። ሴጣን ነው ያን ነገር የሚገፋፋን እንድንናገር የሚያደርገን ማለት ነው እና የዛ ሳ ላይ በቃ አንቺ ዝም ማለት ነው ያለብሽ። ለዛ ሰው መልስ መመለስ የለብሽም። ያ ሰው ወይ ሁለት ቀን ሶስት ቀን ካለፈው በኋላ ያ ነገር እኮ እንደዚህ እኮ አይደለም እንደዚህ ማድረግ አልነበረብን፣ ብለሽ ማስረዳት ነው። ገባሽ አይደለም? የእሱን ባህሪ ደግሞ ካወቅሽ አንቺ እሱ ለኛ መሆኑን ካወቅሽ መተው ነው በቃ። አንቺ ምለኝ እሱ ምለኝ፣ አንቺም ደረቅ እሱም ደረቅ ነው፣ እንደዛ አይሆንም። ለምን ሰከን ነው ማለት የነበረ። ብዙ ሰዎች ብዙ እናት አባቶቻችን ትዳራቸውን ብዙ ዓመት ያቆዩት በመቻቻል ነው። ሲጀመር ነው የሰው ልጅ እንዳፈጣጠራችን ባህሪያችን፣ አመለካከታችን፣ አስተዳደጋችን ይለያያል። አንቺ ያደግሽበት አስተዳደግ ብሩክ ያደገበት አስተዳደግ በጣም ይለያያል እና ተፈጥሯችሁ ይለያያል። ለዛ አንቺ በምፈልጊው መንገድ ማድረግ የለብሽም እሱንም መስማት አለብሽ። ታ የሚልሽን ነገር አለማድረግ ነው። በዛ አስደሰችው ና ተረጋጉና ነገሮችን ለማነጋጋት ሞክሩ። ግን ዋናው ነገር አንቺ ወደ ቡታጅራ አለመሄደሽ ነው። እግዚአብሔር ያክብርሽ። ሰምተሽም ለምን ብትይ ኑሮ በጣም ተይ የሚልሽን ነገር ተይ ሲልሽ ራሱ ማቆምሽ ራሱ ይሄ ትልቅነት ምልክት ነው። ለምን በጣም ለምኖሽ አስቀርቶሻልና፣ እስቲ ተይ የሚልሽን ነገር እንኳን አሁን ስሜ አለሽ ሁል ጊዜ ደግሞ የመጨረሻ ነገር አታድርግ። ይገባሽ? ለምንድነው ከብሩክ ጋር ስለ ተጣለው ብለሽ አንቺ የመጣሽበት ቡት አዲስ አበባ አላማ አለሻ። ሻንጣሽን ይዘሽ መሄድ አይደለም ለምን። ብሩኬ ሲጀመር፣ ብሩኬ እንደዚ አይነት ሰው አይደለም። በማላችሁ ለአግባባችሁ የተፈጠረ ነገሮች ሊኖሩ ይችላሉ። ያ ነገር ደግሞ በጣም ቀላል ነው። በንግግር የሚፈታ ነገር ነው እና ፕሊስ ሃይሚሻዬ ለነገሮች ቶሎ ለውሳኔ አቾኬ፣ ሃይሚዬ ተረጋጊ ነው የምንለው እና